አንዳንዴ ቅብጥሴ የሚባል ነገር አይሰራም። ከገንዘብ ውጪ ምንም ህይወት የለም። ገንዘብ ገንዘብ ገንዘብ። ድንጋይ በድንጋይ ላይ ሳይፈርስ እኔ የሚረው አርግዤ የወለድኩት ያጠባሁት፣ አቅፍ ያሳደግኩት ልጄ መቼም ከኛ አስተምሮትና እውቀት ውቀት የእነሱ ተሽሎ ክርስቲያኖችን ከመንጠቅ አይደለም ያልከው ቃል ግን፣ ከተክለው እንዳንነጠቅ ሳይሆን እንድንነጠቅ መንገድ የሚከፍትልን ነው። እናትን ገንዘብ እንደ ዋዛ እንድታዩ አልፈልግም። ለምንድን ነው የማታይ ነው? አንቺ ሞትን ትናፍቂያታለሽ? እህ፣ ብቻ ነው እኔንም እንደ ወንድምህ ልትገለኝ እያሰብክ ባልሆነ። ስለምን ማሰብ ነው የምትወሪው? ለእኔ ቀላል። ይቅርታ ወደ እየተሰዳችሁ ወደምንፈልግበት አድርሰን እንጂ። ምነው አንተ ደግሞ የሞት ወሬ ሲነሳ ፍሬኑ እጅ ላይ ተንቀጠቀጠ? ሰው መሪውን ይመስላል የሚሉ ሀሳብ አሁን እኛ ላይ ተገበራል። አልገባኝ። የተሰጠነን ኃላፊነት በሚገባ መወጣት አለብን። እኮ እንወጣለን፣ ግን መጀመሪያ ምግብ እንብላ። ምን ሰራህና ነው ልብላ? እና አልሰራውም ማለት አልበላም ማለት ነው እንዴ? ዛሬ ሁላችንም አንድ ሚሽን ማሳካት ይኖርብናል። እሱ ደግሞ ምንድን ነው? በርከት ያለ ገንዘብ ሰዎችን እንዘርፋለን። ከዛ በጧት ከቤተክርስቲያን የሚመለሱት ሰዎችን እንደለመድ ነው የሰለጠንበትን ወጥመድ በመጣል ከመንገዳቸው አሰናክለን ወደኛ እንቀላቅላቸዋለን። ታዲያ ሁላችሁም ጥንቃቄ ማድረግ አለባችሁ። በስራችን ውጤታማ ሆነን አለቃችንን ልናስደስተው ይገባል። ዳይ ወደ ስራ ታውቃለህ

ስትጠራኝ አስደነገጥከኝ አዎ ጓደኛዬ እንዴት ነህ ያለኝ ስጠራ አልሰማኝም ድምጼ የመላእክት ይመስላል አረ አረብስ ኦልጉፍ መንፈስ ቅዱስ ይቅር ይበል እንደዚህ አይባልም አዎ ልክ ነህ ግን እኔ ከመላእክት ጋር ተነጋግሬ ያውቃለሁ መላእክት ለእኔ ታዘዝላል እኔም ደግሞ ለእነሱ ቀናና ታዛዥ ነኝ እሺ ያልከው ይሁንልህ አሁን አገልግሎት አለብኝ ወደ ቤተ ክርስቲያን እየሄድኩ ነው ለምንድን ነው የፈለግከው በጣም ጥሩ አገልግሎት ጥሩ ነው የዳኑ ሰዎች አለመዳንን በራሳቸው ወጥመድ አጥምሮ ይገባል። አልገባኝም እኮ ለዚህ እኮ ነው በከንቱ መመላለሱን ነው የወደድከው ቤተ ክርስቲያን መመላለሱ ነው ያልገባኝ። የገባን ወትናል፣ ያልገባን ባክነናል። ለዚህ ኮ ነው ብዙ መድከም ትርፉ ብዙ ኩነኔን ማፍራ ማፍራም የምደክምበት መጥፎ ከሆነ እ መጥፎ ሆነ ጥሩ ብዙ ከደከምክ የምታገኘው ኩነኔን ብቻ ነው። ይቅርታ ጓደኝ ምንም አይደለም። የተሻለ የመንፈሳዊ እውቀቴን ላንተ ለምወደው ጓደኛዬ ናቸው። ምክንያቱም እንደኔ ተደስተ ጥሩ ህይወት እንድትኖር ይፈልጋል። እንዳንተ አይነት ወጣት ባክናችሁ ስትቀሩ ማየት በጣም ያመኝ። ይቅርታ አሜሄድ አለብኝ። ራማ ለማንኛውም የተዘጋውን ነጻነት እንድታያግዛለሁ። እኔ አለሁልህ እኔ ላንተ በዚህ ልክ ለፍቻል። ወደ እኔ ላለመምጣት በጣም ተደርድረ ነበር። ቤተ ክርስቲያን ቤተ ክርስቲያን እያል የባርነት አረንቋ ውስጥ ልትገባ ነበር። እኔ ግን መንጭቄ ያስወጣውክ ደስተኛ አረኩ። ወጣትነትን እንድትጠቀምበት አረኩ። ለካ ህይወት አልገባኝ። ሰው በጣም ሞኝ ነው። ብርሃኑን በራሱ አይጨልማል። ደስታውን በራሱ ይነፍቃል። ህይወት ሲመጣ እንትሁን መራራቱን በራሱ ቀምሶ መረዳት አልቻለም። ትሽ እነሱም ይሄ እስኪገባቸው ድረስ ነው፣ ይመለሳሉ። ቢሮን፣ እንዴት ነሽ? እንዴት ነው? እየተጽናናሽ ነው? ማዘርስ እየተጽናኑ ነው? አዎ መቼም ቆመን እየሄድን ነው። ዋናው እኮ ቆሞ መሄድ ነው። ስንት አለ መሰለሽ፣ ቆሞ መሄድ እየፈለገ የአልጋ ቁራኛ ይሆናል። ስንት አለ ለበየቤት። መጽሐፉ ምን ይላል መሰላችሁ? እጅግ አብዝተው የሚያዝኑና የዚችን ዓለም መከራ የሚወዱ እነሱ ከንቶዎች ናቸው ይላል። ምን ለማለት መሰላችሁ? በዚች ዓለም ስትኖሩ ደስ ይበላችሁ። የዚህችን ዓለም ጣዕም ህይወት ወደዷት እንጂ አትጥሏት ለማለት ነው። የትኛው መጽሐፍ ነው ለዓለም ተገዙ የሚል? አይህት አንቺ እኮ ያን ያህል ጠልቀሽ እንድታውቂ አይመከርም። እሺ፣ ከፈለጋችሁ ግን እኔ ደረስኳቸው መጽሐፎች አሉ እንደናንተ አይነት ወጣቶች ባክነው ነው እንዳይቀሩ የሚያደርግ እሱን ላወሳችሁ ይችላሉ። ራስ በጻፍከው ፍልስፍና ራስን አታምልክ ኑኒድ እግዚአብሔር የራሳችሁ ልቦና ወደ እኛ ይመለስ ዘንድ እኔ በራሴ ስም ጠልማቸዋል። እንግዲህ ካላችሁ ምን ይደረ፣ የዚች አለም ጣዕምና ማዛ እስከሚገባችሁ ድረስ ተሰቃዩ፣ ለስቃይ ተዋቸዋለሁ። ደህና ዋል። አንድ ቀን እያንዳንድሽ በጀት ገብያለሽ፣ ሻንቆን ገፍትረሽ ሄድሽ፣ እያንዳንድሽ ታገኘዋለሽ። ውድ ኦርቶዶክሳውያን የተዋህዶ ልጆች ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 21 ላይ እንዲህ ብሎ አስተምሯል። ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል ብሎ ለደቀ መዛሙርቱ በነገራቸው ጊዜ እነሱም እንዲህ ብለው ጠየቁት። መምህር ሆይ ይህ መቼ ይሆናል? ይህ ሲሆን ዘንድ እንዳለው ምልክቱ ምንድን ነው ብለው ጠየቁት። እግዚአብሔር አምላክም እንዲህ አለ፤ እንዳትሳሳቱ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ዘመኑም ቀርቧል። እነርሱን ተከትላችሁ አትሂዱ። የተዋህዶ ልጆች በእውነት ከእግዚአብሔር ደጅ እንዳንጠፋ መጠንቀቅ ያስፈልጋል። ምክንያቱም በመካከላችን የበግ ለምድ ለብሰው ዙሪያችን የሚዞሩን የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችን የሚጮሁ ብዙ ሐሰተኞች ተኩላዎች እጅግ በስተዋል

ሙሉ የሚባል ደስታ የለም። ደስታ ያለው በዘላለማዊ ቤታችን በእግዚአብሔር መንግስት። ስለዚህም ክርስቲያኖች የዚህ ዓለም ስቃይ፣ የዚህ ዓለም መከራ፣ የዚህን ዓለም ችግር፣ የዚህን ዓለም ውጣ ውረድ፣ የዚህን ዓለም ፈተና የምናሳልፍበት ትልቁ ነገር መከራን በጸጋ መቀበል ሞቱን፣ መከራውን በአዳም ምክንያት የመጣውን ያን ሁሉ ስቃይ መቀበል ግድ ይለናል። ሞት በየበሩ ያንኳኳል። የሞት መድኃኒት እግዚአብሔር እንዳለን፣ መጽናኛችን ቤተ ክርስቲያን እንደሆነች ማወቅ ያስፈልጋል ምክንያቱም የኛ ቤት በዚች ምድር ላይ ያለች ግን በሰማያዊ ሰማያዊ የሆነች እርሷ ናት። ይህችም የክርስቲያኖች ቤት ቤተ ክርስቲያን ናት። ለጊዜው የምንጠለልባት ኋላም ከእግዚአብሔር ጋር የምንገናኝባት ናት። ወደ ቤተ ለጸሎት፣ ለቅዳሴ፣ ለአምልኮ፣ ለምስጋና ኑ። ከመከራ የምትወጡበትን የመከራውን መውጫ እግዚአብሔር ያዘጋጃል። እግዚአብሔር ኃይል ብርታት ይሆናል። ያነባችሁ ንባችሁ ታብሶ፣ ያለቀሳችሁ ልቅሷችሁ ወደ ሳቅ ተቀይሮ፣ የሀዘን ማቃችሁ ተቀዶ የደስታ ካባ እንድትደርቡ አጽናኙ መንፈስ ቅዱስ በህይወታችሁ በልባችሁ ይንገስ ። ዛሬ በእውነት በእናንተም በእኔም በጣም ኮርቻለሁ። ይቺን ቀን ለማየት በጣም ናፍቃት ነበር። ዛሬ ለተቀላቀሉን ዳጎስ ያለ ገንዘብና ልዩ ጥቅማ ጥቅም ይሸለማሉ። በደንብ እንክብካቤ አድርጉልኝ። እስኪ ዛሬ ለተቀላቀሉን አንድ ጊዜ እንደዚህ አይነት ነፃነት ያቺ ቤተክርስቲያን ትሰጣችኋለች? አትሰጣችሁ ይልቁንስ ውስጥ ቀን በቀን ተመላለሱ እያለች ታስጨንቃችኋለች፣ ትጨቁናችኋለች። ወጣትነት፣ አፍላነት፣ ትኩስ ጉልበት እንደዚህ በቀላሉ ማለፍ የለበትም። የሁላችሁ ወዳጆቼ፣ ምናልባት አይናችን እስኪገለጥ እስካሁን ተጨቁነን ኖረን ይሆናል። ከዚህ በኋላ ግን ይህንን የመሰለ የድሎት ህይወት አይተን በቀላሉ የምናልፍ መሆን የለብንም አለ። ጠይቅ መልስ ባይኖረንም፣ እንደ ሰዎች እኮ ጥያቄ ይኖራል። አመሰግናለሁ። ይገባኛል። ቆይ አይናቸው የተገለጠላቸው ሰዎች የት ነው ያሉት? በጣም ጥሩ ጥያቄ ነው። የተገለጠው አሁን ጥያቄውን ያነሳበት ቦታ ነው። እነሱ እራሳቸው አይናቸው ተገልጧል። አዎ፣ በሚገባ የበራ የተገለጠ አይን ያላቸው። ጥያቄውን ያነሳው አይነት የታወረ አይን ያላቸውንም ለመግፈት ዝግጁ ነን። እንግዶች ጥሩ እንክብካቤ አድርጉ። ቤታችን ፍቅር ነው። ሰዎችን አጥብቀን እንወዳለን። እውነቷን ነው። እስከመቼ ዝም ብለን በተክሎችን እንነጠቃለን? በጣም ብዙ የቤተ ክርስቲያናችንን አገልጋዮች አይናችን ጋር ያያተናል። እዝራን ይመስል ጠንካራ አገልጋይም አተናል። እዝራ የሁላችንም መካሪ ጠንካራ ጓደኛችን ነበረ። ስለዚህ ሁላችንም መበርታት አለብን ጓደኞች። ያለንበት ዘመን ከባድ ነው። ስጋ በብዙ መንገድ ትፈተናለች። ወጣትነት ከባድ ነው። ሐዋርያው ቅዱስ ጳውሎስ በእውቀትም በእምነትም የተሻልኩን ብሎና ላይ አይደል? ስለዚህ እንበርታ። ሌሊት ለኪዳን እንገናኝ እሺ። የቀሩትንም ልጆች ቀስቀሳችሁ ይዛችኋቸውን ሽ እግዚአብሔር ከእናንተ ጋር ሰላም። ላችንረጋለየዚህቀስ ተረጋግተዳደ ታውቃላችሁ እዝራ የኛ መንፈሳዊ ጉልበታችን ነበር። እውነት ነው አንቺ እንዳልሽው እኛም ራሳችንን መጠበቅና በተኩላ የሚነጠቁ ሰዎችን ማዳን አለብን። ግን አይገርማችሁ ሰው እንዴት የእናቱን ልጅ በገንዘብ አሳልፎ ይሰጣል? አይገርምም? ሰው በሥጋ የተወለደ ወንድሙን አይደለም የፈጠረውን ፈጣሪ ለገንዘብ አሳልፎ አልሸጠም። ይሄ ለሰይጣን ቀላል ነው። ግን አሁንም ቢሆን የምነግራችሁ ሁላችሁም እራሳችሁን ለሰማዕትነት አዘጋጁ። የሚመጣውን ሁሉ እንቀበላለን። እንደኔ ሀሳብ ግን ሌላ የተሻለ መፍትሄ መፈለግ ጥሩ ይመስለኛል። ክርስቲያን ራሱን ለሰማዕትነት ከማዘጋጀት በተረፈ የተሻለ የሚባል አማራጭ ነገር የለም። እኔ እንደገባኝ ለእኛ እየከበደን ያለውን ነገር ማመናችን ነው። ምናልባት ቀላሉ ነገር እና የተሻለውን መፍት መፈለግ ጥሩ ይመስለኛል። ወልደ ኢየሱስ ምን እያወራን ያለው? አይ ማለት ከተኩላ እንዴት መዳን አለብን ያልከው ቃል ግን ከተኩላው እንዳንነጠቅ ሳይሆን እንድንነጠቅ መንገድ የሚከፍትልን ነው። እሺ ም አዲስ ነገ አለ ጋሽ ልኙነት? እኔ ጋር ጥሩ በሚባል ደረጃ እያደጉ ቀሱ። በአንተ በኩልስ ምን አዲስ ነገር አለ? እኔ ጋም ትልቅ ለውጣ፣ ግን ግን ምን ማለቴ፣ በተወሰነ መልኩ ቤተክርስቲያን ሰት መቃብር ልከላቸው። ምን ነው ባከ እንዴት ነቃች ያው እርስዎ በአዘዙኝ መሰረት ኃላፊነትን ለመወጣት ቄስ መስዬ በመንቀሳቀስ ውስጥ ለውስጥ ብዙ ስራዎችን እየሰራው ነበረ። ነገር ግን ያው አገልጋዮቹ ምዕመኑን ወደ ፈተና እንዳትገቡ ትቡነ ጸልዮ ምናምን እያሉ እያስቸግሩ፣ ይሄ ደግሞ በተለይ ምዕመኑ እንዲነቃ ያደርግብናል። መቼም ከእኛ አስተምሮትና እውቀት የእነሱ ተሽሎ ክርስቲያኖችን ከመንጠቅ አይደለም አደል፣ ጋሽልኝነት እውነት ግን ቄሴ እንዳለው በዚህ ልክ መጠንቀቃቸው እኛን የሚረብሸን ወይም የሚያስፈራ መሆን የለበትም። እኛም የበለጠ መደራጀት ይኖርብናል። የበግ ልምዳችን አብዛኛው ቦታ መውለቅ የለበትም። እነሱን መስል መንቀሳቀስ ያስፈልገናል። ስለዚህ እነሱ ነቅተው ከእንዝላልነታቸው ሲወጡ እኛም ጥንካሬያችን መጨመር አለበት። አያስቡ ከእኔ ከሻንቆ የሚያመልጥ ምዕመን አይኖር። በሚገባበት እየገባው ስራ ጀግና መቼም ቢሆን ወደ ኋላ መመለስ ይች። እሱ ለእኔ በደንብ ይገባኛል። በርቱ። ጥሩ በሰራችሁ ቁጥር ደሞዛችሁ መጥፍ ያልል። ደህና በርቱ፣ በርቱ፣ በርቱ። ያስፈልገ ያስፈልገናል። አሁን ትንሽ መቅመስ አለብሽ። እኛ ከገንዘብ ይልቅ የእሱ ወንድምነት ይበልጥብናል። ምንም አታስቢ። እኛ የምንፈልገው የእሱን ወንድምነት ፍቅር ብቻ ነው። ሽ ማየ በቃ ሁሉንም ንብረት ለእሱ ስጩሽ። እኛ እንፈልገው ለእሱ ስጩ። ችግር የለው ስጩ። አሁን ማየ ለአንቺ ደግሞ እኛ ለነልሽ፣ ግማሽ ሰዓት እየተማርን ግማሽ ሰዓት እንሰራለን አይደል? አናስርብሽ። እሺ። ደግሞ እግዚአብሔር አምላክ ሰው በምግብ ብቻ አይኖርም ብሎ እናል አይደል? ስለዚህ እኛለንልሽ ልጅ ስራ ብሎ አስተምሮኝ ነበር። አሁ ልክ ነሽ እማዬ የሰው ልጅ በምግብ ብቻ ሳይሆን ጾም፣ ጸሎት፣ ስግደት ለነፍሳችን እንደሚያስፈልጋ ሲያስረዳን ነው የኔ ልጅ። እኔ እኮ አይርበኝም! ግን እኮ ምንም የወሰድሽ አይደለም። እንዴት ነው ማይርብሽ? እኔ የሚርበኝ አርግዤ የወለድኩት ያጠባሁት አቅፍ ያሳደግኩት ልጄ ፍቅሩን እንኳን በአግባቡ ሳልጠግበው ጋይን የጠፋብኝ፣ እኔ የሚርበይ ልጄ ነው። እማዬ ወንድሜ ኮ እኔንም ናፍቆኛል፣ ግን አይመለስም። አልቅሰን እንኳን ልንመልሶ አንችልም። እግዚአብሔር የወደደውን አደረገ ብለው ነው ይላሉ። ስለዚህ ዕዝራ ወንድሜን እግዚአብሔር ስለወደደው ከዚህ ዓለም መከራና ችግር ቀድሞ መወሰዱ ለመሳለም እንዳያመልጥ ክፍሉ ይሰጣል። ራማ ምን እንዳግዝ ትፈልጋለህ? አላውቅም ብቻ ግን ገንዘብ ያስፈልገኛል። ገንዘብ እሱ ቀላል ነው። ግን ምን ያህል ገንዘብ ነው የምትፈልገው? ደሞዝ እንድከፍል ከፍላል። ግን ደግሞ ደሞዝ ብቻ በቂ አይደለም። ደሞዝ የመንገድ መክፈቻ እንጂ ተደስተን እንድትኖር አያደርግም። ተደስተን እንድትኖር ከፈለክ፣ ያማረን በልተ ጠጥተ መኖር ከፈለክ ሁሉም ነገር በጅ ነው። አንተ አለህ፣ ከጀርባ ደግሞ ብዙ ገንዘብ አለ። ራማ ዛሬ ሰው መግደል ምን ያህል ቀላል እንደሆነ ማለት መንፈስ ቅዱስ እኔ ሰው አልገልም። እንደዚህ ፈሪና እንደ አንተ ፍርሃት አይደለም። በእግዚአብሔር አምሳል የተፈጠረን ሰው እንዴት ነው የሰው ልጅ ሊያጠፋው የሚችለው? ይህን ነገር ማድረግ የሚችለው አንድ ፈጣሪ ብቻ ነው። ራማ፣ ዛሬም ሰው ምናምን እያሉ ከሚጃጃሉ ሰዎች ውስጥ ነህ። ይሄ የእነሱ ፍልስፍና ነው። እሺ፣ ሁልጊዜም ቢሆን ገንዘብና ሰው ለይተህ እወቅ። ገንዘብን ዝረፍ። በዘረፍከው ገንዘብ ሆድን ሙላ። ንቃ ንቃ ንቃ። አንድ አድራሻ እሰጥሃለሁ። እሱን ሰው ገለት ዘርፍ። ወንድ ዛሬ ያልኩህን ካላደረግ

ስለተስማማ በጣም ደስ ይለኛል። ለምን መሰለ? ጓደኛዬ ምክሬን ሰምቶ ሲለወጥ ማየት ለኔ ደስታ ነው። አንተን የመሰለ ጓደኛ ተቀብረ ማየት ለኔ ደስታን አይሰጠኝም፣ ይከፋኛል። ግን ያው ብዙ ጊዜ ደጋግሜ ስመክርህ ለአንተ ምን ያህል እንደምቆረቆርልህ ሊገባ ይገባል። በሳት ተቦኒ ስላለ በጣም ክልብ አመሰግናለሁ። እኔም አመሰግናለሁ። ግን የእናትን ገንዘብ እንደዋዛ እንድታዋል አልፈልግም። ተቀበላት፣ ምንም ሳታስቀር። እያናገረችኝ አይደለም፣ እጅግ በጣም አዝናለች። ይህን ቃል አደጋግመው የራስሽ ጉዳይ በላት። ቆይ አንተ አሁንም ስለ ቤተሰቦች ታስባለ እንዴ? አንዳንዴ አንዴ እኮ እናትነት አይታወስም። አንዳንዴ ቅብጥ የሚባል ነገር አይሰራም።